ወንጌሉ በልጁ በኢየሱስ የሚያምን የዘላለም ህይወት አለው ነው የሚለው። ወደ ደግሞ ወንጌል ሲመጣጣሁን ቀርታ ቀርታ በመንፈስ የምሰክርበት ጊዜ እ ምን ማለት ነው? አየ ወንድም ይወድሃል፣ ብቻ እንደዚህ ልበል። ቆይ እዚህ ውስጥ ያላችሁ በተለያየ እምነት ያላችሁ ናችሁ። ጴንጤውም አለ፣ ኦርቶዶክስም አለ፣ ካቶሊክም አለ፣ ሙስሊሙም አለ፣ ሁሉም አለ። እንደው የትኛው ሃይማኖት ውስጥ ነው ውድበትን የሚፈቅድ ሃይማኖት ካለ፣ ያ ሃይማኖት ችግር አለበት ማለት ነው። ጥላቻን የሚያስተምር ካለ፣ ክፋትን የሚያስተምር ካለ፣ ክፋትን የሚል ካለ፣ እሱ ዲያብሎስ ነው። ወጋው አሜን፣ አሜን። ጌታ በኢየሱስ እቅድ ይፍረስ፣ በናዝሬቱ ጌታ በኢየሱስ ስም እዚህ የተደፋዩ ውደም የሚል መንፈስ ይውደም። ከላይ ነው ውደም ያለው መንፈስ እንዲወድም አዘዣዋለሁ። ከላይ አንተን ወደ አለው ጀርባ ላይ ያለው እንዲቃጠል አዘዣ። እቅድ የፈረሰ ነውረኛ መንፈስ የተመታውን ከላይ ነው። እቅድ ይፍረስ። ኢየሱስ ጌታ ነው። አንተ ነው ወደአለ ጀርባ ላይ ያለውን ወግቼዋለሁ።